የ የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት በይፋ ጠየቀ። ጊዜያዊ አስተዳደሩ በወጣው መግለጫ በዶክተር ደብረ ጽዮን የሚመራው ቡድን በግልጽ መፈንቅለ መንግስት የማድረግ እንቅስቃሴ መጀመሩን አስታውቋል። ዝርዝር አለው የጀኔራል ጻድቃን አስተያየት መነሻ የአዞ እንባብ ማንባት የጦርነት አጀንዳ መቀስቀስ መሆኑን ኤርትራ ገለጸች። ጄኔራል ጻድቃን ገብረትንሳይ የኢትዮጵያና የኤርትራን ወቅታዊ ሁኔታ በሚመለከት ለሰጡት አስተያየት መልስ የሰጠችው ኤርትራ የጄኔራሉ ንግግር በኤርትራና በጎረቤቶቿ መካከል ጠላትነትን የመፍጠር ስሌት አካል ነው ብላለች። በዝርዝር ይዘነዋል። የሶማሊያ ኢሚግሬሽንና ዜግነት አገልግሎት ወደ ሶማሊያ ለሚጓዙ አየር መንገዶች ማሳሰቢያ ሰጠ። አየር መንገዱ አስቀድሞ መረጃቸው ያልተላከለትን መንገደኞች እንደማያስተናግድ ወይንም የሶማሊያን መሬት መርገጥ እንደማይችሉ አስታውቋል። ተጨማሪ አለን። አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። ውድ የኢትዮ ውይይት ቤተሰቦች፣ መረጃዎቹ በስፋት እንዲዳረሱ ቻናላችንን ሰብስክራይብ፣ ላይክ ና ሼር ማድረጋችሁ እንዳትዘነጉ። አሁን ወደ ዝርዝሩ እናልፋለን። የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን እገዛ እንዲያደርግለት በይፋ ጠየቀ። የትግራይ ክልል ጊዜያዊ አስተዳደር በክልሉ ባለው ወቅታዊ ሁኔታ ዙሪያ ዛሬ ረቡ መጋቢት ሶስት ቀን 2017 ባወጣው መግለጫ ነው የፌዴራል መንግስትን እገዛ የጠየቀው። ጊዜያዊ አስተዳደሩ በመግለጫው ከጥር 15 ቀን 2017 ዓ ም ጀምሮ አንዳንድ የትግራይ ሰራዊት ከፍተኛ አዛዦች ከተልዕኮ ውጭ የአንድ ጠባብ ቡድን የስልጣን ጥምን ለማርካት በማለት ግልጽ የመፈንቅለ መንግስት እንቅስቃሴ ሲያደርጉ ቆይተዋል ነው ያለው። በዚህ ሳምንትም በተመሳሳይ በሰሜን ምስራቅና በደቡብ ግንባር አዛዦች እንቅስቃሴው በከፋ ሁኔታ ተባብሶ ቀጥሏል ብሏል መግለጫው ይህንን አደገኛ እንቅስቃሴ ለመግታትና ህገወጥ ድርጊቶችን ሁሉ ለማስቆም የካቲት 26 ቀን 2017 ዓ.ም ለትግራይ ጦር ዋና አዛዥ ሌተናል ጄኔራል ታደሰ ወረደ ትዕዛዝ ቢሰጥም ማስቆም እንዳልተቻለ አስታውቋል። በአሁኑ ሰዓት በሰላማዊ ዜጎች ላይ ያነጣጠሩ ጥቃቶች እየተፈጸመ መሆኑን ያስታወቀው ጊዜያዊ አስተዳደሩ የመንግስት መዋቅርን ከላይ እስከታች የማፍረስ እንቅስቃሴዎች ቀጥለዋል ብሏል። የትግራይ ጦር ከፍተኛ አዛዦች የኋላ ቀሩን ቡድን ፍላጎት ለማሟላት ሲሉ መንግስት እንዲፈርስ እንዲሁም የፕሪቶሪያ ስምምነት በይፋ እንዲጣስ በማድረግ የትግራይን ሕዝብ ዳግም ወደ ሌላ የጥፋት ጦርነት እያስገቡ ነው ብሏል መግለጫው። አስተዳደሩ አክሎም የፌዴራል መንግስት በጸጥታ ኃይሎች ስም የሚንቀሳቀሱት ኋላ ቀርና ወንጀለኛ ቡድን ተላላኪዎች መሆናቸውንና የትግራይን ሕዝብና ጊዜያዊ አስተዳደር የማይወክሉ መሆናቸውን ተረድቶ አስፈላጊውን እርዳታ ሊያደርግ ይገባል ሲልም ጠይቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ ትላንት ምሽት በማህበራዊ ትስስር ገጻቸው በአሰራጩ ጽሁፍ ህገወጥ እንቅስቃሴ ለመቃወም በወጡ ዜጎች ላይ በተከፈተ ተኩስ በአዲ ጉዶምና በመቀሌ ጉዳት መድረሱን አስታውቀዋል። ይህንን ህገወጥ እንቅስቃሴ ለመቃወም በአደባባይ በተሰበሰቡ ሰዎች ላይም ይህ ህገወጥ ቡድን ተኩስ ከፍቶ በአዲ ጉዶምና በመቀሌ የተወሰኑ ክፍሎች በሰዎች ላይ ከባድ ጉዳት ደርሷል ሲሉም ገልጸዋል። ቡድኑ እያደረገ ያለው እንቅስቃሴ ወረራ ነው ያሉት አቶ ጌታቸው እንቅስቃሴውም ህገወጡን የህወሀት ቡድን ወደ ስልጣን ለማምጣት እንደሆነ አስታውቀዋል። የትግራይ ህዝብ ወደ አውዳሚ ጦርነት ከማምራቱ በፊት ፕሪቶሪያ ስምምነት ባለድርሻ አካላት ሁሉ ይህንን የመሰለ ድፍረት የተሞላበት እርምጃ ሊያስቆሙ ይገባል ሲሉም አሳስበዋል። በአቶ ጌታቸው ረዳ በሚመራው የትግራይ ጊዜያዊ አስተዳደር እና በዶክተር ደብረጽዮን መካከል ካሳለፍነው ዓመት አጋማሽ ጀምሮ የተፈጠረው አለመግባባት እየተባባሰ ይገኛል። አለመግባባቱ እንደ አዲስ የተካረረው ባሳለፍነው ሰኞ ምሽት በአቶ ጌታቸው ረዳ የተጻፈ ደብዳቤ ሦስት ከፍተኛ ወታደራዊ አመራሮች በጊዜያዊነት መታገዳቸውን ተከትሎ ነው። ኤርትራ ለጄኔራል ጻድቃን ገብረትንሳኤ መልስ ሰጠች። ጀነራል ጻድቃን ቀደም ሲል በኢትዮጵያና በኤርትራ መካከል ጦርነት ሊነሳ ጫፍ ላይ እንደደረሰ ገልጸው በዚህም ትግራይ የጦር አውድማ መሆን እንደሌለባት ማስታወሳቸውን መዘገባችን ይታወሳል። ለዚህ አስተያየት የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል መልስ ሰጥተዋል። በመልሳቸው ያሰፈሩት የመጀመሪያው ነጥብ ጀነራል ጻድቃን ከዚህ ቀደም ኤርትራን የመውረር አጀንዳ ደጋፊ መሆናቸውን ነው። በተለይም አሰብን በኃይል ወደ ኢትዮጵያ ስለመጠቅለል ጀነራል እንዳሉ በራሳቸው አንደበት የተናገሩትን አውስተዋል። በሁለተኝነት ያነሱት ነጥብ ደግሞ የኢትዮጵያና ኤርትራ ግንኙነት ጥሩ በነበረበት ወቅት ጭምር ኢትዮጵያ በአሰብ ላይ ይገባኛል ጥያቄ እንድታነሳ በሚስጥር ሲቀሰቅሱ እንደነበር ነው። አቶ የማነ ሲቀጥሉም በኢትዮጵያና ኤርትራ ጦርነት ወቅት ኢትዮጵያ አሰብን ለመጠቅለል እድሉን ባለመጠቀሟ ጄኔራል ጻድቃን ተቆጭተዋል ያሉ ሲሆን፣ አሁን ደግሞ ሁለቱ ሀገራት የጦርነት ዝግጅት እንደጨረሱ አስመስለው መግለጻቸውን ጠቅሰዋል። የዚህ የትላንቱ አስተያየታ ቸው መነሻም የአዞ እንባ በማንባት የጦርነት አጀንዳ መቀስቀስ መሆኑን የገለጹት አቶ የማነ ይህም በኤርትራና በጎረቤቶቿ መካከል ጠላትነትን የመፍጠር ስሌት አካል ነው ብለዋል። የሶማሊያ ኢሚግሬሽንና ዜግነት አገልግሎት ወደ ሶማሊያ ለሚጓዙ አየር መንገዶች ማሳሰቢያ ሰጠ። በዚህ መሰረት ማናቸውም አየር መንገዶች ሰዎችን አሳፍረው ወደ ሶማሊያ ከመግባታቸው በፊት የመንገደኛውን ማንነት ለሶማሊያ ፌዴራል መንግስት ማሳወቂ ይጠበቅባቸዋል። መንገደኞቹ አውሮፕላን ላይ ከመሳፈራቸው በፊት ማንነታቸውንና መረጃቸውን አስቀድሞ ማሳወቅ ግዴታ እንደሆነም ማስረድቷል። ይህም ከፊታችን ማርች 31 አንስቶ ተግባራዊ እንደሚሆን ገልጾ፣ አስቀድሞ መረጃቸው ያልተላከለትን መንገደኞች እንደማያስተናግድ ወይንም የሶማሊያን መሬት መርገጥ እንደማይችሉ አስታውቋል። ይህንን መመሪያ ለማውጣት የተገደደው ሽብርተኝነትንና ድንበር ተሻጋሪ ወንጀሎችን ለመከላከል እንደሆነም ጠቅሷል።